በመጀመሪያ ፋሲል ተብየው ያደረግከው ነገር ይቅር የሚባል አይደለም። ምክንያቱም አንዲትን ሴት አንተ ወንድ ሆነ አንዲትን ሴት አስገድደህ ወደ ቤትህ አስገብተሃል። አንድ ሰው አስገድዶ አንድን ሴት ወደ ቤቱ አስገባት ማለት ይሄ ጠለፋ ወይም ደግሞ እገታ ይባላል። ይሄ ትልቅ ወንጀል በእግዚአብሔርም በስጋም በነፍስም የሰው ሚስት አግቶ ወደ ቤት ማስገባት ማለት ትልቅ ወንጀል፣ ትልቅ ኃጢአት ከአስር እስከ አስራ አምስት ዓመት የሚያሳስር በህግም ቢሆን የሚያሳስር ወንጀል ነው የሰራኸው። እሺ ፋሲል በጣም በጣም ትልቅ ስህተት ነው የሰራው። በጣም ባለጌ ነው። ብሩኬም ደግሞ በጣም ታግሷል እስካሁን ድረስ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ዛሬ እንግዲህ ጨረቃዎች መጥተዋል። የኔ ውዶች፣ የኔ ማሮች፣ የኔ ምርጦች እንግዲህ ዛሬ ፋሲል ተብዬው ሀይሚን አግቼ ወደ ቤት ወስጃታለው። እናም ነገሩ ወደ ጠለፋና ወደ እገታ እየሄደብኝ ነው። ሀይሚም ወደ ህግ እየሄደች ነው፣ ለህግ እያስተላለፈች ነው። ስለዚህ እናንተ ቤተሰቦች እኔንም ይቅርበሉኝ፣ ከሀይሚና ከብሩኬም አሳርቁኝ፣ ነገሩን እንፍታው። እንዲሁም ደግሞ ጉዳዩን ካደረግኩት በኋላ እጅግ በጣም ጸጽተኛል። ትክክል እንዳልሆነ ገብቶኛል አለ። እንግዲህ ወሽካታው ማለት ነው። በመጀመሪያ የፈለገ ነገር ፕራንክ ቢሆን ውሸትም ቢሆን ነገሮችን እንዴት ማድረግ እንዳለብህ ቀድመህ ማሰብ ነበረብህ። ሲ በመጀመሪያ ለብሩኬ ከብሩኬ ጋር የምትነጋገረው ንግግር፣ የምትመልሰው መልስ አንተ በሚዲያው እጅግ እንድትጠላ፣ በቤተሰብ በኦዲየንስ እጅግ በጣም እንድትጠላ አድርገዋል። ሶ ካራክተሩን በደንብ አልተጫወትክም ማለት ነው በደንብ አልተወንከውም አልቻልክበትም። ምክንያቱም በሀይሚና በብሩኬ መካከል የሚገባ ሰው የሀይሚና የብሩክ ኦዲየንሶች እንደማይቀበሉ በጣም ሀርድ እንደሆነ ታውቃለህ አይደለ? ይሄንን እያወቀህ ደሞ በእነሱ መካከል መግባት እንኳን አይደለም ለሽምግልና ይቅርና ሞትህን ነው የሚመኙልህ። ሞትህን እንዴ ምን አይነት ሥርዓት አርበኝነቱ አስገድደህ ወስደህ በጉልበት ቤትህ አስገብተህ እንዴት ነው እገታማይሁ? ወደ እገታ እየሄደብኝ ነው እኔ እኔ የወሰድኳት ፍቅሬ ልገልጽላት ነው። በጉልበት ነው እንዳንተ ፍቅርህን የምገልጸው በግድ ነው እንዴህ። ሲጀመር አልወደህም አላፈቅረህም ብላ ቀለበቱን ወረወረች አይደለም ምን ያልከሰከሰሃል፣ ጥላህ አትሄድም ትታህ አትሄድም። ምን አገባ ሲጀመር፣ ወንድ ልጅ አልፈልግም ከተባለ ሲጀመር ማለት ነው። እውነቱን እውነቱን ስንነጋገር ይሄ ልጅ ፍቅር ሳይሆን እልህ ነበር የያዘው። አንድ ወንድ ልጅ ሴት ልጅ አስገድዶ የራሱ ለማረግ ከሞከረ ይሄ ፍቅር አይደለም ነቀርሳና፣ እንዲሁም ደግሞ እልህና ጉልበተኝነት ነው። እልህ ነው ሲጀመር፣ ለፍቅር አይደለም። እልህ ነው የያዘው እሱ። አንተ እልህ ነው እንጂ የያዘ ፍቅር አይደለም። ትክክል አይደለም በጭራሽ። ያንተ ፍቅር አይደለም በፍጹም። እንደዚህ አይነት ፍቅር የለም። ፍቅር ራሱ ፍቅር ነው የሚገዛው። ጉልበት ወይም ደግሞ ገንዘብ አይገዛው። ፍቅሬ ልገልጽላት ፍቅሬ ልገልጽላት እቤት የወሰድኳት በግድ አስገድጃት። ሃይሚኔ ጋር ነበረች እንዴ አስገድዳ አስገብተ ስልኳን ነጥቀ አንድ ቤት ዘግታባት። ምንድን ነው እንዴት ነው እሱ፣ እገታ የማይሆነው ይሄኮ ከገታም በላይ ነው። እንዴት እንደዚህ ይሄ በጣም ድፍረትም ነው። በተለይ ደግሞ በአሁን ዘመን እጅግ በጣም ወንጀል ነው። ስለዚህ ብሩኬ ሆዬ ደግሞ እናቴ እሳት ለብሶ እሳት ጎርሶ መጣ የኛ እሳት ማለት ነው። በነገራችን ላይ እኔ እዚህ ጋ ለብሩኬ አንድ ነገር መናገር እፈልጋለሁ። እኛ እንፈልግሃለን ብሩኬ፣ እኛ ምንም እንድትሆንብን አንፈልግም። እንድትቆይልን በሰላም እንፈልጋለን። ለሀይሚ እንድትኖርላት እንፈልጋለን። ሶ የማንም ሰገጤ መቶ ሲሰግጥ፣ በእርግጥ ወንድ ልጅ ነህ፣ ይፈታተንሃል፣ ወንድነት ይፈታተንሃል በዛ ላይ ደግሞ ከባድ ነው። አንዲትን ሴት እንኳን አይደለም የራስን ፍቅረኛና የራስን ሚስት ይቅርና ማንቿንም ሴት የትኛውም ማታቋትም ሴት ብትሆን ወንዶች፣ ጤናማ የሆነ ወንድ የማያውቃትም ሴት ብትሆን መንገድ ላይ እንኳን ሲታገላት ወይም ደግሞ ያለ አግባብ ጉልበቱን ሲያሳይ ከታየ አንድ ወንድ ልጅ ጤናማ ወንድ ልጅ ዝም ማለት የለበትም። ምክንያቱም እናቱ ሴት ናት፣ እህቱ ሴት ናት፣ ሚስቱ ሴት ናት። እንኳን አይደለም በሃይሚ ይቅርና በሌላም ሴት ቢሆን በጣም ከባድ ነው። ግን ደግሞ ይህ ሰውዬ እንደዚህ የሚሆነው አንተን አውቆ እስር ቤት ለማስከተት ቢሆንስ? አንተን ወንጀል ለማሰራት ቢሆን ወይ አቅም የለው ደግሞ እኮ ምንድን ያለው እሷ ስላለሽ ነው አሁን ዝም ያልኩ እጄን ያልሰነዘርኩት ምናምን አይገርማም ፋርታሆ ነው ፋርታሆ ነው አንዴ ሲያቀም ሲያቀምሰው አንዴ ሲያቀም ሰው ታገኘዋለህ ብሩኬ አለቅህም ብሩኬ ለ ሎሎበቅሽ ማን ያለሽ እንደዛ ይቺ ውጥጥዬ ልጅ ማለት ነው እን እንደ ቢደግሞ ደስ ባላይ ነበረ እንዲ አይደብረውም እንዴ ምን አይነት ስግጥና ነው ጭራሽ ደግሞ ከብሩኬ ለመወዳደር ሀይሚን አስገድደ ቤት ታስገባለ። ይሄ በጣም ብልግና ነው፣ እውነት ብልግና ነው። እና ብሩኬ ከዚህ ሰውዬ ጋር ስሜትህን እባክህ ለመቆጣጠር ሞከር፣ ቢያንስ እንኳን መጥፎ ነገር እንዳታደርግ። ሰውየው እሰው ላይ የወደቀ ሰው ነው። በጣም ፋራ ነው፣ በጣም ፋራ ነው። ፋሮች ደግሞ የሆነ ለሰው እዳ ነው የሚሆኑት። በጉልበት ቢገጥሟቸው አይችሉ፣ አንድ ነገር ቢያደርጓቸው ደግሞ ሌላ ችግር ነው። እሱን አንድ ነገር አንድ ነገር አድርጎ ብሩኬ እስር ቤት እንዲገባብን አንፈልግም። ስለዚህ ይሄ ሰው ላይ እየወደቀ ስለሆነ አንተ መጨረስ ባለብህ መንገድ ጨርስ እንጂ በካሜራ እንኳን ሳይሆን ከካሜራ ጀርባ ማድረግ ያለብህን፣ በህግብ ጉዳይም ከሆነ በጉልበትም በሌላም በሌላም ከሆነ ከካሜራ ጀርባ። አሁን ቅድም ሲመታው ደምቷል፣ ካሜራ ላይ ነው ሙሉ ቪዲዮ አይታየ ይታያል። ስለዚህ ይሄ ልጅ አንድ ነገር ወይ ጥርሶ ቢጎል ወይ አፍንጫው ቢሰበር፣ አንተ እሱን ስትጦር የምትኖርበት ምንም ምክንያት የለም። እሱ እንዴ ሲጀመር፣ ቆይ የሆነ ነገር ሌላ ሰው ፈንክቶት ወይ ደግሞ እንደዚህ የሌላ ሰው ሚስት ሲጓተታ የተውት ጥርሱን አነቃንቀውለት ደሞ አንተ ነካ ስታደርገው የወለቀ እንደሁ አስበኋል። ይህን ጥርስ እኮ ልታስተክል ነው እንዴ? እሱን ማስታመም ሐኪም ቤት ለሐኪም ቤት ማዞር በራሱ ሌላ ጣጣ ነው። ስለዚህ ይቅረበት። ከዚ ጋር መጥፎ ውሳኔ አትወስን። ከዚ ጋር ደግሞ አትሳፈጥ። ምክንያቱም ከሰገጤ ጋር አብሮ መጋተት ሌላ ጣጣ ነው ያመጣ። ምክንያቱም የሰውዬ ሰው ላይ የወደቀ ነው እና ስሜትህን ለመቆጣጠር ሞክር ብሩኬ። ይህ ሰውዬ ጤናው ጤነኛ አይመስለኝም፣ በሽተኛ ነው። ከበሽተኛ ጋር ደግሞ አብሮ መታመም አያስፈልግም። ምክንያቱም አንተ አላማ አለ፣ ገና ወደፊት ብዙ የሚጠብቅህ ህይወት አለ እና ለራስህ ላላማ፣ ለህይወትህ፣ ለሀይሚ፣ ለእኛ ለእናትህ ስትል ትግስት ሊኖርህ ይገባል በእርግጥ ታግሰዋል ታግሶታል እስካሁን እውነት ለመናገር በጣም ታግሶታል ሰውየው ትግስቱን እየተፈታተነው ነው ነው ያለው እና እግዚአብሔር ደግሞ በመካከላችሁ ይግባ ይሄ ነገር በጣም ከባድ ነው እንደዛ አይነት ኬስ አሁንም እያልኳቸው ያለሁት ሀይሚና ብሩክ ሆነው ሳይሆን ካራክተር እየተጫወቱ እንደሆነ ነው የምነግራችሁ እነሱ አይደሉም ይሄ ካራክተር ነው። ግን ደግሞ በሪልም በትክክለኛውም እውነት እንኳን ቢሆን እንደዛ ነው ነገሩ።